ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ይቀርባል። የኢትዮጵያ ታምርት ንቅናቄ በማምረት ላይ የተመሰረተ የኢኮኖሚ የመገንባት ፍላጎት ለማሳካት ያስችላል ሲሉ የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ ተናገሩ። ፕሬዚዳንት ታዬ አጽቀሥላሴ በአዲስ ዓለም አቀፍ ኮንቬንሽን ማዕከል የሚከናወነውን የኢትዮጵያ ታምርት ኤክስፖ በ2017 ጎብኝተዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታምርት ኤክስፖ 2017ን ሚያዝያ 25 ቀን 2017 ዓ.ም በይፋ ማስጀመራቸው ይታወሳል። ፕሬዚደንት አያዝ ቀስላሴ በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተከናወነ የሚገኘውን የኢትዮጵያ ታምርት ኤክስፖን ጎብኝቷል። የኢትዮጵያ መንገድ ማምረትና ምርታማነትን በመጨመር ጥቅል ሀገራዊ እድገትን ማሳደግ መሆኑን የገለጹት ፕሬዚደንት አያዝቀስላሴ የአንድ ሀገር እድገት መሰረቱ ማምረት መሆኑን ገልጸው በማምረት ላይ የተሰማሩ ሀገራት ከፍተኛ ኢኮኖሚያዊ እድገት እንደሚያሳዩም ነው የተናገሩት። የኢትዮጵያ ታምርት ንቅናቄ በማምረት ላይ የተመሰረተ ኢኮኖሚ ለመገንባት የምናስበውን እውን ለማድረግ የሚያስችል መድላድል ይፈጥራልም ብለዋል። የኢትዮጵያ መንገድ ማምረት ነው ማምረት እና ፕሮዳክቲቪቲን የማምረት አቅምን መጨመር ባለም አቀፍ ደረጃ ተወዳዳሪ ማድረግ ብቻም ሳይሆን አጠቃላይ የሀገርን ጂዲፒ ወይም ደግሞ እድገት ምርትን ከፍ የሚያደርግ ነው። ስለዚህ ስራ ይፈጥራል፣ የእውቀት አድማስን ያሰፋል፣ ሌሎች ቀጣይ የሆኑ ምርቶችን ለማምረት ደግሞ አቅም እና መደላደል ይሰጣል። የአንድ አገር እድገት በዋነኛነት የሚመሰረተው በማምረት ነው። ያመረቱ ሀገሮች እድገታቸው ከፍ ይላል። ስለዚህ እኛም ከዚህ በፊት እንመኝ የነበረውን ጥሩ መደላደልና መሰረት የሚሆን የፕሮዳክት ሳይተናል ተመልክተናል። የኢንዱስትሪ ሚኒስቴር ያዘጋጀው የኢትዮጵያ ታምረት መርሃ ግብር ዘርፉን በማነቃቃት በዜጎች ዘንድ እንችላለን መንፈስን ያላበሰ መሆኑን በመግለጽ ኤክስፖ ኢትዮጵያ የማምረት አቅም እንዳላት ያሳያል። የቀረቡት ምርቶችም በተስፋ እንድንናፍቅ የሚያደርጉ ናቸው ብለዋል ፕሬዚደንቱ። ኤክስፖ ዓለም አቀፍ ደረጃቸውን የጠበቁ ምርቶች የቀረቡበት መሆኑን ገልጸው ምርቶቹን የኢትዮጵያን መቻል የሚገልጡ መሆናቸውንም ተናግረዋል። አቅምን ይጨምራል ልካ እንችላለን፣ ዌር ካፓብል አቅማለን የሚለውንም ኢንስፓየር ያደርጋል። ለአምራቾች አሁን ካየዋቸው ምርቶች ለምሳሌ ያክል በምንም መመዘኛ ከኢንተርናሽናል ስታንዳርድ በላይ የሆኑ ምርቶችን ተመልክቻለሁ። አሁን የቆዳ ምርቶች፣ የሴት ቦርሳዎች፣ የወንድ ቦርሳዎች፣ የልብስ መያዣዎች እችስ አንብል በማመን እኔ ማመን አልቻልኩም ነበር ምክንያቱም በአውሮፓ በአሜሪካ በሰልጠን ገበያ የሚታዩ የዚህ አይነት ኮንሲውመር ምርቶች ይህንን ደረጃ ጠብቀው አላየሁም እና አቅም እንዳለን ያሳያል የሰዎቹ ብልህነት መመልከት ይቻላል። ስለዚህ ኢትዮጵያ ተስፋላት በኢትዮጵያ ያለው በራስ ምርት የመኩራት ባህል ዝቅተኛ ነው ያሉት ፕሬዚደንት አያዝ ቀስላሴ ይህንን የተሳሳተ ምልከታ ማስወገድ እንደሚገባም አሳስቧል። የኢትዮጵያ ታምርት ንቅናቄ ምርቶች ብዙ የሚያስኬዱ ለእኛ አይን ከፋች፣ በዓለም ገበያ መስፋፋት የሚችሉ መሆናቸውንም ፕሬዚደንት አያዝ ቀስላሴ ገልጿል። እኛ ኢትዮጵያውያኖችን ለራሳችን ዋጋ ለምን ቫሊዩ እንደማንሰጥ ብዙ ሀገሮች ያለፉበት ቢሆንም ፕሮባብሊ ልምምዳችን ውስን ስለሆነ የሌላ ሀገር ፕሮዳክት በላያችን ላይ በመጎናጸፍ እኛን ያሳደግን ከፍ ያለን ይመስለን ይሆናል። ይህን ግን ስህተት ነው። አንድ፣ ብዙ ሀገሮች ያለፉበት መንገድ ነው። ሁለት፣ ኳሊቲ የሆነ ፕሮዳክት ፕሮዲውስ ካደረግን ካመረትን፣ ሌላው ወግ ነው። እኛ የከሌነው የከሌነው መምረጥ ከጅሎን ከሆነ ሌሎቹ ይገዙታል። ስለዚህ ይሄንን ለመሻገር ለዓለም አቀፍ ገበያው የሚመጥን ኬተር የሚያደርግ ነው ማምረት ያለብን። የዓለም ገበያ ሰፊ ነው፣ ሸማቹ በርካታ ነው። ስለዚህ ዛሬ ባየሁት ኤግዚቢሽን ኢትዮጵያ ታምርት የሚለው መርሆ ብዙ እንደሚያስገድል ነው። እንዲህ አይነት ኤግዚቢሽንስ መስፋፋት አለባቸው። የእኛንም አይን ይከፍታሉ። ያለንን ፕሮዳክት ለዓለም አቀፍ ለማስተዋወቅ እድል ይሰጣሉ። የበለጠ ከፍ ያለ ፕሮዳክቶችን ለማምረት አቅም ይሰጡናልና ዘርፈ ብዙ ነው ጥቅሙ ለማለት ነው። ሚያዝያ 25 ቀን 2017 ዓ ም በይፋ የተከፈተው የኢትዮጵያ ታምርት ኤክስፖ 2017 ነገ ሚያዝያ 29 ቀን ይጠናቀቃል። ፖሊስ በቴክኖሎጂ እንዲልቅና በስልጠና እንዲዘምን በትኩረት እየሰራ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የፌዴራል ፖሊስ በመሰረታዊ የፖሊስ ስልጠና ለሃያ አምስተኛ ዙር ያሰልጥናቸው ምልምል የፖሊስ ሰልጣኞች ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት አስመርቋል። ከተለያዩ የአገሪቱ አካባቢዎች ተመልምለው ለዘጠኝ ወራት ስልጠና ሲሰጣቸው የቆዩት የፌዴራል ፖሊስ ሀያ አምስተኛ ዙር ምልምል የፖሊስ ሰልጣኞች ስልጠናቸውን አጠናቀዋል። የወንጀል ምርመራም፣ የአድማ ብተናና ሌሎችም ስልጠናዎችን ሲከታተሉ የቆዩት እነዚህ ሰልጣኞች ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በይፋ መለያቸውን አጥልቀው ተመርቀዋል። ወንጀልን በቁጠኝነት ለመከላከል ህዝቡን ያላድሎ በእውነት በታማኝነትና በቅንነት ለማገልገል ቃል ገባለን። ፖሊስ የሰላም ዘብ ስለመሆኑ የተናገሩት ምክትል ጠቅላይ ሚኒስትር ተመስገን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴዎች በሰላምና በህግ አግባብ እንዲከናወኑ የፖሊስ ሚና የላቀ ስለመሆኑ ተናግረዋል። በራዕዮቿ ከተስፋ ወደሚጨበጥ ብርሃን ለመሻገር የአፍሪካ የብልጽግና ተምሳሌት ለመሆን እንዲሁም ዓለም አቀፍ የብልጽግና አራያ ለመሆን አቅጣጫ አስቀምጣ፣ የጊዜ ገደብ አስቀምጣ እየሰራች ትገኛለች። እነዚህ ሪዎች ተሳክተው በመደመር መንገድ የብልጽግና ግብ ለመድረስ እንድንችል ሰላማዊና ህጋዊ የመንቀሳቀሻ ሜዳ አስፈላጊ ነው። ይህ ህጋዊና ሰላማዊ ሜዳ ሲበጠበጥ ኢኮኖሚያዊ እድገት ይጓተታል፣ የህዝብ ስልጣኔ ይገታል፣ ማህበራዊ ህይወት ይናጋል፣ የሀገር ብልጽግና ይርቃል። ቅርስና ታሪክ ይጠፋል። መብትና ነጻነት ይጣሳል። ፖሊስ በዋናነት የሚያስፈልገውም ለዚሁ ተግባር ነው። በሀገሪቱ እድገት ልክ ፖሊስም በስልጠና፣ በቴክኖሎጂ በስልትና በመፈጸሙ አቅም ማደግ አለበት ያሉት ምክትል ጠቅላይ ሚኒስትሩም ለዚህ ደግሞ መንግስት የሪፎርም መርሃ ግብር ቀርጾ እየተገበረ ስለመሆኑ ጠቁመዋል። ፖሊስን በቴክኖሎጂ ለማላቅ፣ በስልጠና ለማዘመን የስራ ቦታዎችን ምቹ ለማድረግ ለማድረግና የሰው ኃይል ቁጥሩን ለመጨመር በትኩረት እየተሰራ ይገኛል። እናንተም የዚሁ ሪፎርም ውጤቶች ናችሁ። በዚህ ተቋም ያገኛችሁት እውቀትና ኪሎት መነሻ ነው። ቀሪውን ከቀደምት የፖሊስ አባላት በመማር ከተግባር በመቅሰም በማንበብና በመመራመር ማዳበር ይገባቸዋል። መንግስት ያደረገው ሪፎርም የፌዴራል ፖሊስን እውነተኛ ኢትዮጵያዊ ተቋም እንዲሆን ስለ ማስቻሉ የተናገሩት ደግሞ የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ናቸው። በሀገራችን የፖሊስ ታሪክ ውስጥ ብዙም ሳናያቸው የነበሩ ነገር ግን አሁን በለውጥ ያየነው የመጀመሪያው እና አንዱ ማሳያ ይህ ወጣት ኃይል ከሁሉም የሀገራችን ክልሎችና ከሁለቱ የከተማ መስተዳድሮች እንዲሁም ያለማጋነን በኢትዮጵያ ውስጥ እውነተኛ ኢትዮጵያዊ ተቋም እንዲኖር ሁሉም የኢትዮጵያ ብሔር ብሔረሰቦች በሰራዊት ውስጥ እንዲካተቱ ጠንካራዋን ህብረ ብሔራዊ ኢትዮጵያ ለመገንባት እድል የፈጠረና ይህንንም በተግባር በለውጥ ያሳየ ተቋም አንዱ የኢትዮጵያ ፌዴራል ፖሊስ ነው ቢባል ማጋነን አይሆንም። የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት ምክትል ኮሚሽነር ጄኔራል መስፍን አበበ በበኩላቸው ተመራቂዎቹ ከባድና ውስብስብ የስልጠና ጊዜ ማሳለፋቸውን ጠቁመዋል። ረዥም ጊዜን ወስደው ከዘጠኝ ወር በላይ ኢንቴንሲቭ የሆነ በሁሉም ዘርፍ የተሟላ ስብዕና ያለው ፖሊስ መሆን የሚያስችላቸውን ስልጠና ወስደው በብቃት እያንዳንዱን መመዘኛ አልፈው ለዛሬው ምረቃ የበቁ መሆናቸው ከዚህ ፊት ከነበረው ሁሉ ልዩ ያደርገዋል። ፌዴራል ፖሊስ ከምንጊዜውም በላይ ሀገርና ሕዝብን የመጠበቅ ኃላፊነቱን አጠናክሮ እንደሚቀጥል በመድረኩ ተገልጿል። የዩኔስኮ ዓለም አቀፍ ጂኦ ፓርኮች በኢትዮጵያ ብሎም በምስራቅ አፍሪካ አገራት ማስጀመሪያና ግንዛቤ መፍጠሪያ ወርክሾፕ በአዲስ አበባ እንደሚካሄድ የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። ወርክሾፑን አስመልክቶ የቱሪዝም ሚኒስትሯ ሰላማዊት ካሳ ትላንት ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥተዋል። የዩኔስኮ ዓለም አቀፍ ጂኦ ፓርኮችን በኢትዮጵያ ብለውም በምስራቅ አፍሪካ ሀገራት ማስጀመሪያና ግንዛቤ መፍጠሪያ ወርክሾፕ በአዲስ አበባ እንደሚካሄድ የቱሪዝም ሚኒስትሯ ሰላማዊት ካሳ ገልጸዋል። ወርክሾፑ የዩኔስኮ ዓለም አቀፍ ጂኦ ፓርኮችና ጂኦ ቱሪዝም ለዘላቂ ልማት ያላቸው ሚና በሚል መሪ ሐሳብ እንደሚካሄድም አስታውቀዋል። መድረኩ የባለድርሻ አካላትን ግንዛቤ ለማሳደግና አቅማቸውን ለማጠናከር የሚያስችል ነውም ብለዋል። ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገራት የግሎባል ጂኦፓርክስ ፕሮጀክቶችን ለማከናወን እንዲቻል ሰፊ መነቃቃትን እንደሚፈጥርም ጠቅሰዋል። የዚህ ሁነት አላማ በጂኦፓርኮችና በጂኦ ቱሪዝም ላይ የባለድርሻ አካላትን ግንዛቤ ማሳደግ ነው። አንደኛው አዲስ አሰራር እንደመሆኑ መጠን ሰፊ የሆነ የግንዛቤ ማስጨበጫ ስራዎች በስፋት ሊከናወኑ ይገባል። ይሄ በሀገራችን ብቻ ሳይሆን በቀጠናውም በአጠቃላይ በሀገሩ አቀፍ ደረጃም በስፋት ሊሰራበት የሚገባ ጉዳይ እንደሆነ ማንሳት ይገባል። ሌላው በሌሎች የምስራቅ አፍሪካ ሀገራትም ጭምር የግሎባል ጂኦ ፓርኮችን ፕሮጀክትም ለማከናወን እንዲቻል ሰፊ የሆነ መነቃቃትንም የሚፈጥር እንደሚሆን ይጠበቃል። ዩኔስኮ እስካሁን በርካታ ዓለም አቀፍ ጂኦ ፓርኮችን ለይቶ ጥበቃ እያደረገ ሲሆን ከእነዚህ ውስጥም በአፍሪካ ተመዝግበው የሚገኙ ሁለት ብቻ ናቸው ብለዋል። እስካሁን ድረስ በ50 ሀገራት 229 የሚሆኑ ግሎባል ጂኦፓርክ ተብለው ተለይተው በዩኔስኮ ተመዝግበዋል። ይህንን ስራ ከጀመረበት ጊዜ ወዲህ ማለት ነው። ሀገራችን ደግሞ ከዚህ ውስጥ እጅግ አስደናቂ የሆኑ የጂኦሎጂ ሀብቶች አሏት። ፍጹም አስደናቂ የሆኑ መልክዓ ምድራዊ አቀማመጦች ያላቸው ስፍራዎች አላት። ይህንን መነሻ በማድረግ ደግሞ በዓለም አቀፍ ደረጃ እነዚህ ስፍራዎች እውቅና እንዲያገኙ የሚገባቸውን የጂኦ ደረጃ እንዲያገኙ ከማድረግም ባሻገር ለዜጎች ጥቅም የሚሰጡበትን አካባቢዎቹ ተጠብቀው ለትውልድ የሚተላለፉበትንም ሁኔታ መፍጠር ስለሚያስፈልግ እዚህ ላይ በሰፊው መስራት የሚያስችል እድላላት ማለት ነው። የተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ የኢትዮጵያ ዳይሬክተር ዶክተር ሪታ ቢሳናውት በአፍሪካ በተለይ በምስራቅ አፍሪካ ብዙ ጂኦ ፓርኮች መኖራቸውን ገልጸዋል። የጂኦ ፓርኮች መዳረሻዎችን በማልማት ተጨማሪ የቱሪስት መዳረሻ ለማስፋት ዩኔስኮ በትኩረት እየሰራ መሆኑንም እንዲሁ ገልጸዋል። ወርክሾፑም የዚሁ አካል መሆኑን የገለጹት ዳይሬክተሯ ኢትዮጵያን ጨምሮ ከምስራቅ አፍሪካ ሀገራት የሚሳተፉ ባለሙያዎች በዘርፉ ለውጥ የሚያመጡ ውይይቶችን ያደርጋሉ ነው ያሉት። This offers a unique opportunity again to offer natural heritage. ይህ አጋጣሚ በድጋሚ የአካባቢው ማህበረሰብ ተጠቃሚ የሚያደርጉ የተፈጥሮ ሀብት ጥበቃ እድሎችን ቀጣይነት ባለው የልማት ስራ በመፍጠር ነዋሪዎቹን የበለጠ ከሀብቱ ተጠቃሚ እንዲሆኑ ለማድረግ ያስችላል። የጂኦ ፓርክ ምስረታን ማበረታታት ከቻልን በመጀመሪያ ቀጣይነት ያለው የአኗኗር ዘይቤን መመስረት እንችላለን። በመቀጠል የአካባቢውን ኢንተርፕራይዞችና ቱሪዝምን ማስተዋወቅ እንችላለን። በሶስተኛ ደረጃ ተፈጥሯዊና ታሪካዊ ቅርሶችን ለመጠበቅ ያስችላል። በመጨረሻ የማህበረሰቡን ትብብር በማሳደግ ሀብቱን በጋራ መጠበቅ ይቻላል። ከግንቦት አራት እስከ ሰባት በሚካሄደው በዚሁ ወርክሾፕ ከኢትዮጵያ፣ ጅቡቲ፣ ኬንያ፣ ታንዛኒያ፣ ሩዋንዳ እና ዩጋንዳ የተውጣጡ ባለድርሻ አካላት እንደሚሳተፉ ተገልጿል። በመጨረሻ በአማራ ክልል ከአንድ ዓመት በላይ የዘለቀው የሰላም እጦት ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች እየደረገችው መሆኑን የክልሉ ነዋሪዎች ተናገሩ። በክልሉ የተከሰተው ግጭት ለመፍታት ተደጋጋሚ ህዝባዊ ውይይቶች እየተደረጉ ነው። በአማራ ክልል የተከሰተው የሰላም እጦት ለአንድ ዓመት ተኩል ገደማ ዘልቋል። ችግሩን ለመፍታት በተለያዩ እርከን ላይ የሚገኙ የመንግስት የስራ ኃላፊዎች ተደጋጋሚ ህዝባዊ ውይይቶችን እያደረጉ ይገኛሉ። በዚህም በማዕከላዊ ጎንደር ዞን የሚገኙ የተለያዩ ወረዳ አርሶ አደሮችንና በጎንደር ከተማ ዙሪያ ባሉ ቀበሌዎች የሚገኙ ነዋሪዎችን የክልሉ ከፍተኛ የሥራ ኃላፊዎች አወያይተዋል። በእነዚህ አካባቢዎች የሚገኙ የውይይቱ ተሳታፊዎች የሰላም እጦት ለተለያዩ ማኅበራዊና ኢኮኖሚያዊ ችግሮች እየዳረጋቸው መሆኑን አስታውቀዋል። በዚች ሁለት ዓመት ግን የመጣው መከራ ግን በጣም አሰቃቂ፣ በድንጋጤም ስንት የሚሞት አለ ሽማግሌዎች አቅም ሲያጡ ሲሮጡ ከመንገድም እየወደቁ ነው ያሉ እና ይህ የሰላም እጦቱ ግን በጣም አስከፊ ነገር እየሆነ ነው። አሁንም እንደ እውነት ይሄ ነገር ቢስተካከል ጥሩ ነው። ሰላሙማ ይኸው እንግዲህ ጌታ መድሃኒ ዓለም እሱ ይታረቀን። እናቴ መቤት የትታደገን ሰላም ታምጣልን፣ በየቤታችን ሰላም ታምጣልነ ነው ምን ልጆችማ እንግዲህ ተመክረው አልድን አሉ እንጂ ብዙ ጊዜ ተመክረው ተመክረዊ ግን ራሳቸውና ያጠፋቸው፣ ብዙ ጉልበት ወደመብን ነው። ህዝቡ ጠዋሪ በፊት ተጠዋሪ በኋላ ቀረ እንጂ ምንም ጥቅም አላገኘም። ንግድ መነገድ አቅቶናል። መኪናው እንኳን ትርፍ አይነታውን ከመንገድ ላይ ተቀምቶ እየመጣ ነው። በተለያየ ማንም በለው ማንም ቀማኛው ተሰማርቶበት ያለ ጊዜን ያለንና ማዳበሪያው እኮ እየመጣ ነው። አሁንም ቢሆን አላነሰም ማዳበሪያው። ነገር ግን ለመስራት ምን ያስፈልጋል? ሰላም ነው። ሰላም ከሌለ ምንም የለ። ድሮ ከብት ነው ሲሰረቅ ነበር፣ በሬ ነው ሲሰረቅ ነበር። አሁን ማንም ማንም ሰው እንደ ከብት እየታነቀ እየታገተ ይህን ያህል ብር አምጣ ይባላል። ይህ ከምን ተነስቶ እንደሆን እንደውም የሚወስደው አካል አይታወቅም። ማንኛው ይሁን ማንኛው ይሁን። የጎንደር ከተማ አስተዳደር ከንቲባ አቶ ቻላቸው ዳኘው በበኩላቸው ችግሮችን በውይይት ለመፍታት ህዝቡ አጋር መሆን ይገባዋል ብለዋል። እኛ እናስገባ ተው እምበል። ትምህርት ቤቶቻችን ይጀምሩ። አካባቢያችሁን ሰላም ራሳችሁ ጠብቁ። ከዛሬ ጀምሮ ይበቃናል። ስለዚህ ይህ ህዝብ አስተዋይ ነው፣ መካሪ ነው፣ ጸሎተኛ ነው። ልጆቻችሁ ምከሩ በደንብ አድርጋችሁ ከዚህ ችግር ከዚች በኋላ ይበቃናል። እንረስበት እንስራበት ፋብሪካዎች ይከፈቱ። መብራት ይብራላችሁ። እናስተካክልበት። ልጆቻችሁ ይምጡ ከኛ ይቀጠሩ። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ለታጣቂ ኃይሎች በሰላም ትጥቃችሁን በመፍታት የህዝብ አካል ሆኑ ሲሉ ጥሪ አቅርበዋል። ትናንትም በሰላም ግቡ፣ ዛሬም በሰላም ግቡ፣ ነገም በሰላም ግቡ። ህዝብ ሚዛናዊ ነው፣ መንግስት ይምራል። ስለዚህ የህዝብ አካል ሁኑ እያልን ነው፣ ጥሪ እያደረግን ያለ ነው። ይሄ የሚሆነው ደግሞ ከዚህ አካባቢ ያላችሁ ወጣቶች፣ ወንድሞች፣ እናቶች፣ አባቶች አሁን ለሚባለው ነገር ጽኑ አቋም፣ እምነት እና መተማመን ላይ ደርሳችሁ የድርሻችሁን ስታደርጉ ብቻ ነው ጉዳዩ የሚሳካው። ማለት ማህበረሰቡም ችግሩን ለመቅረፍ ልጆቹን መምከር እንደሚገባው ተገልጿል።